ጤና ስጥልኝ ተመልካቾቻችን፣ የዕለቱን ዋና ዋና ዜና በምልክት ቋንቋ ይዤ ቀርብ ያለው አብራችን ቆዩ። በትላንትናው እለት ጠቅላይ ሚኒስትር ዶክተር አብይ አህመድ አህመድና ቀዳማዊት እመቤት ዝናሽ ታያቸው ከከፍተኛ የስራ ኃላፊዎች ሁሉ ጋር በመሆን ለስራ ጉብኝት ፈረንሳይ ገብተዋል። በብሔራዊ የጦር ሙዚየም አቀባበል ስነ ስርዓት የተደረገላቸው ሲሆን በጉብኝታቸውም ከፕሬዝዳንት ኢማኑኤል ማክሮ ጋር ተገናኝተው የሚወያዩ ይሁን

የሕዝብ ተወካዮች ምክር ቤት የውሃ አካል ዳርቻ አወሳሰን ልማትና እንክብካቤን በተመለከተ የቀረበለትን ረቂቅ አዋጅ አጸደቀ። 31ኛው መደበኛ ስብሰባ ያካሄደው ምክር ቤቱ በውሃ መስኖና ቆላማ አካባቢዎች ጉዳዮች ቋሚ ኮሚቴና በከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ የቀረበለትን የውሳኔ ሐሳብ በሙሉ ድምፅ አጽድቋል። አዋጁ የወንዝ ዳርቻ ለማልማትና ለመጠበቅ ያግዛልም ተብሏል። የውሃ መስኖና ቆላማ አካባቢ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምዛዬ አዋጁ ሀገሪቱ ያላትን የውሃ ሀብት ለመጠበቅና ከዘርፉ ለመጠቀም አስተዋጽኦ ከፍተኛ ነው ብለዋል። በሀገሪቱ በውሃ አካላት በተፈጥሮ የታደለች ቢሆንም በሰው ሰራሽ መንገድ አደጋ ሲደርስባቸው ቆይቷል ሲሉም የቋሚ ኮሚቴው ምክትል ሰብሳቢ ዶክተር አወቀ ተናግረዋል። የኢትዮጵያ ዲጂታል መታወቂያ ተደራሽነት ለሌሎች የአፍሪካ ሀገራት ተሞክሮ የሚወስዱበት መሆኑን የአይዲ ፎር አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ አቲክ ተናገሩ። የአይዲ ፎር አፍሪካ ዓለም አቀፍ ጉባኤ በአዲስ አበባ እየተካሄደ ነው። ኢትዮጵያ ስኬታማ ጉባኤ ማዘጋጀቷን የአይዲ ፎር አፍሪካ መስራችና ሊቀመንበር ዶክተር ጆሴፍ ዋቲክ ተናግረዋል የጉባኤው ተሳታፊዎች በአፍሪካ የዲጂታል ትራንስፎርሜሽን ተግባራዊ ለማድረግ የሚያግዝ ጠቃሚ ሀሳቦች የተነሱበት መድረክ መሆኑ ተገልጿል በመጨረሻም የውጭ ዜና። ፕሬዚዳንት ዶናልድ ትራምፕ እና የደቡብ አፍሪካው አቻቸው ፕሬዚዳንት ሲሪል ራማፎሳ በአሜሪካ ነጩ ቤተ መንግስት ተወያይተዋል። የመሪዎች ውይይት በተለይም ከጊዜ ወደ ጊዜ እየተቀዛቀዘ የመጣውን የሁለቱን ሀገራት ግንኙነት እየተመለከተ እንደሆነ ተጠቁሟል። የተካረሩ ሀሳቦች የቀረቡበት ነው የተባለው የሁለቱ መሪዎች ውይይት ፕሬዚዳንት ዶናልድ ትራምፕ በተለይም በደቡብ አፍሪካ በነጭ ገበሬዎች ላይ እየደረሰ ነው ያሉትን ጥቃት በማ ለማስረጃ በማገዝ ለማቅረብ መሞከራቸው ተሰምቷል። በዚህም ፕሬዚዳንት ዶናልድ ትራምፕ በደቡብ አፍሪካ በነጩ ገበሬዎች ላይ በተከታታይ እየተከታተለ ያለውን ጥቃትና ዛቻ እየተፈጸመ ነው ሲሉ ለዚህም የጁሊየስ ማላማንን ንግግር በዋቢነት አንስተዋል። ፕሬዚዳንት ራማፎዛ በበኩላቸው የመንግስታቸው ፖሊሲ የማላማን ንግግር እንደማይቀበል በመግለጽ የቀረበላቸውን ክስ አስተባብለዋል። ዘገባው የቢቢሲ ነው። ዜና አበቃ። ከቀሪ የብሩህ ተስፋ ፕሮግራማችን ጋር መልካም ቆይታ።